በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተወርፍ ይበልልኝ። ኢንሻአላህ ያው ዛሬም ደግሞ እንደተለመደው በታሪካችን መተናል ማለት ነው፣ ስለ ረሱል ምን ያክል እናውቃለን በሚለው ክፍል አራት መጥቻለሁ። ዲን እስከ መጨረሻ አዳምጣችሁ ሀሳብ አስተያየት ኮሜንት ላይ ያስቀምጡ ማለት ነው። ሀሳብ አስተያየት እንግዲህ ኮሜንት ላይ ስጻፍ ለእኛ ብርታት ነው ማለት ነው። አህባቢ ኢንሻአላህ ቁርአን በሚቀሩ ጊዜ ድምጻቸውን ከፍ አድርገው በመጮህና ተራ ወሬ በማውራት መልእክቱን ለማዳከም ሞከሩ። ቁርአን በአንድ ጊዜ አለመውረዱንም የመከራከሪያ ነጥብ አድርገው አቀረቡ። ቁርአን ከሌሎች ሰዎች የተወረሰ ድግምት፣ ግጥም፣ ተረት ነው በማለትም ለማስተባበል ሞከሩ። ነገር ግን ባቀረቧቸው የማሳት የማስተባበያ ነጥቦች ሁሉ ተሸነፉ። ለተወሰነ ጊዜ ሁላችንም የምናመልካቸውን አምልኮች ወይም ደግሞ አላህንና ጣዖቶችን በተራ በተራ ወይም በጋራ እናምልክና ከዚያም የሚሻለውን አምላክ መርጠን በአንድነት እንከተል የሚል ሀሳብም አንስተው ነበር። ነቢዩም ሰለላሁ አለይሂ ወሰለም ከአላህ ውጭ የምታመልኳቸውን ጣዖታቶች ከማምለክ ተከት ተከልክ ያለው በላቸው የሚል መልእክት እንደደረሳቸው ነገሯቸው። የካፊሩ ምዕራፍ የወረደውም ይህንን አስተያየታቸውን ውድቅ ለማድረግ ነው። የምታነበው መጽሐፍ እኛን በሞኝነት እየገለጸ አባቶቻችንን እየተቸ፣ እንዲሁም አማልክቶቻችንን እያጣጣለብን ስለሆነ ሙሉ በሙሉ በሌላ ቀይረን ቀይርንልን ቀይርልን ይሄ የማይሳካል ከሆነ ደግሞ ቢያንስ ወቀሳዎቹን እየመራረጥ መዘህ አውጣልን የሚል ቅሬታ ቀረቡ። ነቢዩም ሰለላሁ ዓለይህ ወሰለም ወደ እኔ የሚወርደውን ራእይ ከመከተል ውጪ ቁርአንን የሚቀየሩ ስልጣን የእኔ አይደለም ብለው መልስ መመለስ እንዳለባቸው ተነገራቸው። በድርድሮቻቸው የተሸነፉት ቁረይሾች በነቢዩ ሰለላሁ አለይሂ ወሰለም ላይ የተለያዩ ቀልዶችን በመቀለድ ማጠቋቋሚያና ማላገጫ ወደ ማድረግ ተሸጋገሩ። ታሪክና ተረት በማውራት የሚታወቀው ነድር ቢን ሀሪስ ከእባ አካባቢ ነቢዩ ሰለላሁ አለይሂ ወሰለም ከሚቀመጡበት ቦታ ላይ በመቀመጥ ወላሂ ሙሐመድ የሚቀባጥረው ተራ ወሬ በተሻለ መልኩ እኔ ታሪክን አወራላችኋለሁ እያለ ሰዎችን ሰብስቦ ታሪክ ያወራ ነበር። ሙሽሪኮቹ በተሰበሰቡት አካባቢ ሲያልፉም ዛሬ የሰማይ ወሬ አልደረሰህም? አንዴ አንተ ከአቡህ ከብሻ ልጅ የጥቢ አባታቸው እያሉ ይሳለቁባቸው ነበር። ሙሐመድን ጅል ለክፎት አብዷልና አትቅረቡት እያሉ በሰፊው ስላሰሩ ጅን የማስለቀቅ ልምድ ያለው ልምድ ያለው ድማድ አዚድ ረዲያላሁ አንህ ነቢዩን ለማከም አስቦ ሄዴና በዚያው እስልምናን ተቀበለ። ሙሽሪኮቹ በእስላማዊ መንገድ እስልምናን መግታት ሲሳናቸው ልክ እንደ ቀደምት ካህዲዎች የአላህን መልእክት በኃይል ለማስቆም ወሰኑ። የዚህ እርምጃቸውም የመጀመሪያው ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሲሆኑ፣ ከእርሳቸው ዝቅ ሲል ደግሞ ቤተሰብ፣ ሀብት እና ስልጣን የሌላቸው ደካማ አማኞች ነበሩ። የአቡ ለሃብ ሚስት ኡርዋ ቢንት ሃርብ በጨለማ ተነስታ ከነብዩ በር ላይ ጸያፍ ቆሻሻን እንዲሁም በሌሊት የሚጓዙበት መንገድ ላይ እሾህ ትበትን ነበር። ሁለቱ የአቡ ለሃብ ልጆች ዑትባና ኡተይባ ሩቅያና ኦሙ ኩልሱም ረዲየላሁ አንሁማ የተባሉትን የነብዩ ልጆች አግብተው ነበር። በአቡልሃብ ተገደው ሚስቶቻቸው እንዲፈቱ ተደረጉ። ይህም በነቢዩ ሰለላሁ አለይሂ ወሰለም ላይ የተቃጣ የስነ ልቦና ጥቃት መሆኑ ነው። በአቡጀህል ጀህል አነሳሽነት ሱጁድ ላይ እያሉ የታረደች ግመል ደምና ፈረስ ፈርስ በጀርባቸው ላይ ጥለው ይሳሳቁ ነበር። አብዱላህ ብን መስዑድ ረዲላሁ አንሁ ይህን አሳዛኝ ክስተት በሚመለከት አቅም የሚመለከት አቅም አልነበረውም እና ምንም ሊረዳቸው አልቻለም። ፋጡማ ረዲላሁ አንሃ ነች ያነሳችላቸው። በሰዓቱ በቁሬሾች ላይ በተለይም ሰባቶቹን አለቃዎች በስም በስም እየነጠሉ ዱዓ አደረጉባቸው። ስድስቱ በበድር ዘመቻ ተገድለው ወደ ጉድጓድ ተወረወሩ። ሰባተኛውም በአሁድ ዘመቻ ተደገመ። አቡ ጀህልም እኛ ህይወት እያለን እንዴት መሀመድ እዚህ አካባቢ ግንባሩን ይደፋላል ና ሱጁድ ላይ እንዳሉ አንገቱን ተረግጬ በዚያው ልድፋው ብሎ ሄደ። የተወሰነ ከቀረባቸው በኋላ በድንገት ወደ ኋላ አፈገፈገ። ሲጠይቁትም በእርሱና በእኔ መካከል እሳት የተሞላ ጉድብና ክንፍ ያለው አስፈሪ ፍጡሩም ነበር ብሎ መለሰላቸው። ነቢዩም ስለ አላሁ አ ወሰለም ያኔ ያን ቢነካይ ኖሮ መላኢኮች መላ አከላቱን ብጥስጥስ ነበር የሚያደርጉት ብለዋል። በሌላ ጊዜም ሲሰግዱ ባገኛቸውና እዚህ አካባቢ እንዳትሰግድ ብዬ ነበር ብሎ ተዛተባቸው። ነቢዩም ሰለላሁ ዐለይሂ ወሰለም ጠንከር ባለመልኩ እገለመጡት። በዚህም ተበሳጭና ስንት ተከታይ እንዳለኝ ዘነጋ መሰል ብሎ በአጃቢዎቹም ለማስፈራራት ሞከረ። ከአለቅ ምዕራፍ የመጨረሻዎቹ አንቀጾች ይህንኑ አጋጣሚ በሚመለከት የወረዱ ናቸው። ኡቅባ ቢን አቡ ሙአይጥ ነቢዩ በለበሱት ጋቢ አንቋቸዋል። አንገታቸው ነጭ እስከሚሆን ድረስ ነበር የታገላቸው። የማመልከው አላህን ብቻ ነው በማለቱ ምክንያት ልትገድሉት ነው እንዴ እያለ የገለገላቸው አቡበከር ረዲየላሁ ዐንሁ ነበር። ኡሙያ ቢን ኸልፋም ከተከበረ ፊታቸው ላይ ምራቁን ተፍቶባቸዋል። አቡበክር ረዲላሁ አንሁማ ከካዕባ ዙሪያ የተሰበሰቡ ሙሽሪኮች፣ በተለይም ኦቅባቢና ቢ ሙዒጥ ነቢዩን ለማነቅ ሲሞክር በመከላከሉ ምክንያት ያለ ኃይላቸውን ሁሉ ተጠቅመው ደበደቡት። በሌላ ጊዜም በዚሁ ቦታ ዳዕዋ በማድረጉ ምክንያት ፊቱን ካፍንጫውን ለመለየት እስከሚያስቸግር ድረስ ነበር የሞቱት። በኑ ተሚሞች ናቸው ያስጣሉት። ቤተሰብና በኑ ተሚሞች አቡበክር መቼም መሞት አይቀርም ብለው ሲጠባበቁ ቆይተው ኋላ ላይ ራሱን ሲያውቅ ከቶ ነብዩ ሰላም ናቸውን የሚል ቃል ነበር መጀመሪያ ከአንደበቱ የወጣው። ይህ የመካው አንጋፋ ሰው ረዲላሁ ዐነህ በሚደርስበት ስቃይ ብዛት የስደት ጉዞ ጀምሮ ከመንገድ ነው የተመለሰው። አቡበክር አልጊፋሪ ረዲላሁ ዐነህ በቤተሰቦቹ በተሰበሰቡ ሙሽሪኮች ፊት ለፊት በመቆም የአላህን ብቸኛ ተመላኪነትና የነቢዩ ሰለላሁ ዓለይህ ወሰለም መልእክተኝነት ያወጀ የመጀመሪያው ሱሓባ ነው። በዚህም ከፍተኛ ድብደባ ደርሶበታል። አባስ ነው ከግድያ የታደገው። አብደላህ ብነ መስዑድ ረዲላሁ አንሁ በተሰበሰቡ ሙሽሪኮች ላይ በግልጽ ቁርአንን በማንበብ የመጀመሪያው ሱሓባ ሲሆን በዚህ ከባድ ጥቃት አስደንቅ አስተናግዷል። ቢላል ቢን ረባህ ረዲላሁ አንህ በአለቃው በኡመያ ቢን ኸልፋ በቃላት ለመግለጽ የሚከብድ ድንግፍ ነበር ያስተናገደው። በጠራራ ፀሐይ በመካ ተራራ ላይ አንጋሎ ድንጋይ በማሸከም በገመድ እያስጎተተው ነበር። ህጻናቶች ሳይቀሩ ቢላል እንዲደበደቡ ነበር። ቢላል የአማልክቶቻቸውን ስም ከመጥራት ይልቅ ሞቱን የመረጠ ፣ አንደበቱ ብቸኛውን ጌታ በማወደስ የተጠመደ፣ አሃዱን አሃድ በሚል ጽናቱ በታሪክ የሚታወስ ጀግና ነው። አማር እና ወላጆቹ ረዲያላሁ አንሁማ ለኢስላም መስዋዕትነትን የከፈሉ ሌሎች ጀግኖች ነበሩ። ነብዩም ሰለላሁ ዐለይሂ ወሰለም እና አማር የሚደርስባቸውን መከራ ቢያዩም በጉልበት ማገዝ አልቻሉም እና የያሲር ቤተሰቦች ሆይ፣ ታገሱ በእርግጥም ማረፊያቸው ጀነት ነች ብለው ነበር ያጽናኗቸው። የአማር እናት ሱመያ ረዲየላሁ ዐንሃ የመጀመሪያዋ ሸሂድ ነች። አቡ ጀህል ነው በማረ በመራቢያ አካሏ በጦር ወቅቶ የገደላት። አማር ረዲላሁ አንሀ ቅጣቱ ስለ በረታበት የክህደቱን ቃል ተናገረ። ከስቃዩ ትንሽን እረፍት ሲያገኝ ደግሞ የተናገረው ቃል እያለቀሰ ለነቢዩ አስረዳ። በእሱ ምክንያትም የተደነገገ ሰው የኩፋር ንግግር ከክህደት እንደማይቆጠርበት የሚገለጽ አንቀጽ ወረደ። ከሀብታም ቤተሰቦች የተመዘዘው ሙሳዕብ ቢን ኡመይር ረዲየላሁ ዐንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ጎን በመሰለፍ በረሃብ አለንጋ ተገርፏል። ረሃቡ ከመክፋቱ የተነሳ የሰውነቱ ቆዳ ሳይቀየር እየተሸለጠ ይወድቅ ነበር። ያ የሀብታሞቹ ልጅ ሙሳዕብ ሲሞት ግን ለከፈኑ የሚሆን ልብስም አልተገኘለትም። ኡስማን ቢን አፋን ረዲላሁ አንህ ቢሆን እንጂ እና እግሩን ታስሮ ለቀናቶች የተቀጣ እንዲሁም በጭስ እንደታፈን የተደረገ ሌላው የነቢዩ ባልደረባ ነው። ሀባብ ቢን አርት ረዲላሁ አንህ ላይ የደረሰው መከራ በየትኛውም ሰው ላይ አልደረሰም ይባላል። በብረት ስራ የተካነ ባለሙያ ስለሆነ አለቃው ኦሞ አንማር ራሱ ያዘጋጀውን ብረት በማንደድ ነበር ገላውን የምታስተኩሰው። ሰው ጸጉሩን በመያዝምና አሸዋማ በረሃ ላይ ይጎተት ነበር። ሀባብ በነደድ እሳት ላይ ይጣላል። ከፍሙ ላይ እንድ እንዳይነሳም ከሆዱ ላይ ቋጥኝ ይቀመጥበታል። የሰውነቱ ደምና ሰብ ነበር እሳቱን የሚያጠፋው። በዚህም የሀባብ ረዴላዋነ ሰውነት ጠባሳ እየበዛበት ነበር። ዚኒራህ፣ ኦሙ ኡበይስ፣ ነህድያ ከነ ልጇና ለቢማም በአለቆቻቸው ክፉኛ ሲሰቃዩ ከነበሩና በእምነታቸውም ከጸኑ ሴት አማኞች ውስጥ ይጠቀሳሉ። መርሃባ የዛሬው ቪዲዮችን ይህን ይመስላል። አዋቢ ዛኩሙላ ወኸይረን እንደምታበረታቱኝ ና እንደምታደርጉልኝ ሀሳብ አስተያየት እብላችሁንም ከልብ ደግሞ አመሰግነው። የዛሬ ቪዲዮ ይህን ይመስላል ማለት ነው። ነገ በሌላ ቪዲዮ እስከምንገናኝ መልካም ቀን መልካም ምሽት እመኝላችኋለሁ። ይዛኩሙላ ወኸይረን ሰላሙ አሌይኩም ወረሐመቱላ ወበረካቱ